አሰላሙ አሌይኩም ወረህመቱላሂ ወበረከት ውድ የቻነል ቤተሰቡ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላ። እና ድም ከመጀመራችሁ በፊት ላይክ፣ ሽር፣ ስብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ውዶቼ እንደምን ናችሁ? ደህና ናችሁ? ዛሬ በአዲሱ መጥቻለሁ እና እሱም ደግሞ የመጀመሪያ ፓርት ጽጌ፣ ስለ ጽጌና ስለ ዳኒ ነው የሚያወራ ማለት ነው። ያው ጽጌና ዳኒ የረዥም ጊዜ ጓደኛሞች ናቸው እና አሁን ደግሞ በትልቅ ሰርግ ውስጥ ትንሽ ሰርግ አይጠፋም ብለዋሉ እና ማለት ነው። ዳኒ ጽጌን ሰርፕራይዝ ሊያደርጋት ነው በሩታና በአብርሽ በአብሪሽ ሰርግ ላይ እና ዳኒ ደግሞ ጽጌን ታገብኛለሽ ወይ ጥያቄ ሊያቀርባት ነው። ጽጌ ግን ሌላ ሴት ነው ብሎ ምናምን ስላወራ ቅር ብሏታል። እና ምንድነው ነገሩ? ስርፕራይዝ ነው ዳኒ፣ ጽጌ ነው ቀለበት የሚያደርጋት። ጽጌ ግን ሌላ ሴት እንዳለች እና ዱባይ ውስጥ እንዳለች እሷን በሮታና በአብሬሰርግ ላይ ቀለበት ፕሮግራም እንደሚያደርጋት አውርቶ ስለሆነ ጽጌ አኩርፋለች ማለት ነው። እና ያው የጽጌ ስርፕራይዝ ይኖረናል። አንድ ሰርግ እያጠበቀን ሁለት ሆኖ አግኝተነዋል ነዋል ማለት ነው እያጣምራችሁ ይለናል። እና እያሮታና የአብረሽ ሰርግን ደግሞ ዝግጅቱ ትንሽ በትንሹ እየተዘጋጀ ነው። እነሱም ደግሞ ሀገር ቤት የቀሩትን እየጠባበቁ ይገኛሉ ማለት ነው በዚህ እጅጌታቸው ወይም ደግሞ ቢዛቸው ሳይሄድ የቀሩትን እየጠባበቁ ነው እና በጥበቃ ላይ ናቸው። ግን የሰርግ ፕሮግራሙ የመዝናኛ ቦታቸው፣ ሽርሽር ምናምኑ እንደቀጠራ ነው። ደስ የሚል ጊዜ እያሳለፉ ይገኛሉ። በዚህ አጋጣሚ ደግሞ አንዋር ያ ሶፊን ፓስፖርት ደብቆ ሚዜ ሚዜነቷን አስቀርቷታል። ሶፊ ደግሞ በጣም ታናዳለች ማለት ነው። የሁላቸውንም ፓርት አንድ አርጌ ነው ያመጣዎቹ። አንዋር ደግሞ የሶፊን ፓስፖርት ደበቃት። ሶፊ በጣም ተቆጥታባለች፣ ይሁም አዝናው አዝናለች። ለምን አብርሽና ሩታ ከእሷ ጋራ ጓደኛሞች ናቸው እና ሚዚ እንድትሆን በሰርጋቸው ላይ በደስታቸው ላይ ዱባይ ማታ እንድትሳተፍ ምናምን እሷንም ጥሪ አቅርቦላት ነበሩ። ግን ያው ማሄድ አትችልም፣ አንዋር ፓስፖርቷን ወስዶ ደበቀ ማለት ነው። ያው ነገሩን በምስተካከልበት ታይም በዛ ሁኔታ ሶፊያ ቀርታለች። ብትቀራም ደግሞ ግን እነሱ እየጠበቋት ነው። እሷንም ኢሳቅንም እየጠበቁ ነው ማለት ነው። አሁን ድጋሚ ሞክሩ እንዲመጡ ማለት ነው እና ሮትሻ ና አብሬሽ ያው ሰርጋቸው ማንም እንዳይቀራ በሚሉ እነሱ ደግሞ ያው ሌላ ሌላ ቦታ እየተዝናኑ እየጠበቁ ይገኛሉ። ደስ የሚል ጊዜም እያሳለፉ ነው እና ስለዚህ አንዋር ያው ለሶፊ ደግሞ ፓስፖርቷን ስጣትና ትምጣበት፣ ትደሰት፣ ፈታ ዘና ብላ። ሰርጉ ሲያልቅ ትመለሳለች ማለት ነው እና ሶፊ ቅር እንዳይላት እና በዚህ አጋጣሚ ደግሞ ስለ ፄጊ እና ሜሪ እና ሩቲ አውቆ ፄጊ ዋይ ልጅቷ እንደዚህ ሲታመር እንደዚህ ናት ምናምን እያሉ ፄጊን እያናደዷት ነበሩ። ማርት ደግሞ እኔ ልጅቷ እሱ የልጆች አባት ነው ባለትዳር ነው ብያት ልጅቷ ሀሳቧን ቀይራለች ብሎ ፄጊን አስደስቶታል ማለት ነው። ፄጊ ደግሞ እራሷን መሆናን ሳታውቅ ዳብሯት ነበረ። እና በዚህ ያው እኛም ደግሞ የቀለበት ፕሮግራማቸው የሩታ እና የአብርሽ የሰርግ ፕሮግራማቸው ሙሉ በሙሉ እስክ ምናይ ድረስ እንደተጓገን ነው፣ እንጓክትን እየጠብቀን ነው ማይዴት ነው። በዚያ ቅጥብ ደግሞ ሀዩና ሙቤ ሙቤ ደግሞ ሀዩን ቡታጀራ ጥሏት ወደ አዲስ አበባ መጣ ማለት ነው። ሀዩ በጣም ተከፍታለች፣ በጣም አዝናለች። ምክንያቱም ሀዩ ሙቤን በጣም ትወደዋለች፣ ታፈቅረዋለች። ከሱ ተለይታ እዛ ጋር ማቅራቷ በጣም አሳዝኗታል ማለት ነው። ሙቤ ፍጹም ስህተት ነው የሰራ የሀዩ ልብ ሰብረዋል። ምክንያቱም እንደዚህ መሆን የለበትም ነበር። እሷ በጣም ትወደዋለች፣ ታፈቅረዋለች እና ቤተሰብ አስፈቅዳ እናቷ ፋግዳት በአባቷ ብቻ ፍቃድ አላገኘችም ነበር። የንዙ ነገር ደግሞ ሙቤ ማስተካከል ይችል ነበር ወይ ደግሞ ሀዩ ሙሉ ፍቃድ እስከምታገኝ ድረስ ቡታ ጀራ ማጠበቅ ነበረበት ማለት ነው። ሙቤ ሙቤ ፍጹም የሰራው ነገር ስተት ነው። ሀዩ በጣም እንደምትወድ በጣም እንደምታፈቅሪ ከአንቴ ውጭ ደግሞ ሌላ ሰው እንደሌላትና ሌላ ሰው እንደማትፈልግ ደጋግማ ነግረሃለች እና እሷ ስለምትወድህ ግን አንተ የእሷን ፍቅር ሙሉ በሙሉ አልቀበልክም ቢሆንም ግን ያው አዲስ አበባ ለማምጣት ደግሞ ከአንተ ጋር ለማምጣት እሷ የቤተሰብ ፍቃድ ግማሹን ካገኘች ግማሹ እስከሚፈቀድለት ድረስ ታግሰህ መጠበቅ ነበረብህ አዩን ማሳዘን መሆኑ ማስከፋት የለብህም ማለት ነው በዚህ ደግሞ በፍቅራችሁ መካከል ሌላ ነገር እንዲገባ አታደርግ ማለት ነው። ሙቤ እና እናንተም ደግሞ ተጣምራችሁ አንድ ላይ ሆናችሁ ማየት ያስደስተናል። ሀዩ ምርጥ ልጅ ናት። በጣም ያህዋም፣ በቃ ሁሉ ነገር የምታምር አስታዋይ ልጅ ናትና ናት። እንደ ዋዛ እንደ ቀልድ ባታያት ደስ ይለኛል በራሴ። ስለዚህ በቃ እንደምንም ሀዩ ወደ አዲስ አበባ ማምጣት አለባት። ሀዩ አዲስ አበባ ማምጣት እና ከሙቤ ጋራ አንድ ላይ ሆና ማስራት አለባት ብዬ አስባለሁ እና በቅርቡ ቀን ደግሞ ሙቤ እንደሚያመጣትም አልጠራጠርም። እሱም ደግሞ ልቡ በጣም እንትን ሆኖ አለ አለደደ ደብሮ እና በቅርቡ ቀን ሀዩን አዲስ አበባ እንደሚታመጣት አልጠራጠርም። ብዙ ተመልካችም እና ከተጋቡ በቅርቡ የሚያገኛቸው ጓደኞቻቸው ምናምን ሙቤ በቃ ሀዩን ቡታጀራ ጥሎ ማምጣት ተገቢ እንዳልሆነ ሂሉም ደግሞ በጣም ተቆጥተዋለች። በተገቢ ታስፈልጋ ነበር። እሷ ያው ያለንቲ መኖር እንደ ባትፈልግ እያወክ ለምን ጥልሃት መጣ? አሁን ያ ነገር መስተካከል አለበት ብላ ተቆጥተዋለች። ሀዩም ተጓጉተ ነበር ከእሱ ጋር ለመሄድ ወይም ደግሞ እሱ እዛ እንዲቀራላት ያ ደግሞ አልሆነም። ቢሆንም አዩ አሁንም ቢሆን አዲስ አበባ ማምጣት እና ከሙቤ ጋራ አንድ ላይ በሙቤ ቻናል ቪዲዮ ማስረጥ አለበት ብዬ አምናለሁ። እና ያው በሰርግ ፓርቲው ና በፄጊ ቀለባት በሰርፕራይዝ ምን እንደሚመስል በሚቀጥለው ቪዲዮ እምናወጣ ይሆናል። እኛም ያው የሰው ደስታ የሚያስደስት ላይክ ያደርግ ሼር ያድርግን ምክንያቱም እኔ በነሱ ደስታ ተደስቼ ነው ቪዲዮ የሚሰራ አንዳንድ ነገራቸው ሲያይ ደስ ስለኝ ነው እና ማለት ነው። የሰው ደስታ የሚያስደስታችሁ እኔንም አስደስቱኝ። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። የፄጊና የዳኒ ስርፕራይዝ ደግሞ ምን ይሁን፣ ወደ ቀለበቱ ወይም ደግሞ እዛ እነሱም ሰርጉን ያደርጋሉ፣ ምን ይመስላል የሚለውን ሁሉን እናያለን። የሮታም የአብረሽን ሰርግ አብረን እናያለን ማለት ነው።